የዘላለም አባት ሆይ የጌቶች ጌታ፣ የነገስታት ንጉስ፣ አልፋና ኦሜጋ፣ መጀመሪያና መጨረሻ የሆንክ አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ይህንን ቀን በሰላም ስላሳለፍን ክብር ምስጋናና አምልኮ ሁሉ ለአንተ እንሰጣለን። ጌታ ሆይ አንተ መልካም አባት ነ ምህረትም ለዘለ አለም ነው። ቸርነትና ታማኝነት ታላቅ ነው እና ምህረት አያልቅም እያንዳንዱ ምሽት የዕለቱን ጸጋህን ያስታውሰናል። ለዚህ ታላቅ የድኅነት ሥራ ምስጋና ይገባሃል። ከክብርህና ከመንፈስ የተነሳ ዘመን የማይሽረው ኃይልህ፣ ፍጹም ጥበብህና የማይለወጥ ታማኝነትህ ምንኛ ድንቅ ነው። ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብርህ ተሞልታለች። ዛሬ ባለንበት ዘመን በተለይም በዓለም ጫጫታ እና በየጊዜው በሚመጡ አዳዲስ ፈተናዎች የተነሳ ልባችንና አእምሯችን ከአንተና ከዘላለማዊ እውነት በቀላሉ እንደሚርቁ እንመሰክራለን። ቅድሚያ ልንሰጥ ይገባ በነበረው ቦታ ሌሎች ጊዜያዊ ነገሮችን በማስቀደማችን ይቅር በለን። ልብህን በምትመላለስበት መንገድ ሁሉ ታመን እንጂ በራስ ማስተዋል አትደገፍ እንደሚል የቀኑ መጨረሻ ላይ ከራስ አስተሳሰብ እና ከዓለም ውዥንብር ለመጠበቅ እንፈልጋለን መንፈስ ቅዱስ ሆይ ኃጢአታችንን ይቅር በለ አእምሯችንን አድስልን፣ ወደ አንተ የመቅረብን ፍላጎት ጨምርልን። ቸር አምላክ ሆይ የዛሬውን ቀን ሸክም ሁሉ አውጥተን ራሳችንንና ህዝብህን ሁሉ በፊት እናቀርባለን። በፊልጵስዩስ አራት ስምንት ላይ እንደ ተጻፈው ወንድሞች ሆይ የቀረውን ሁሉ እውነት የሆነውን ነገር ሁሉ፣ ክቡር የሆነውን ነገር ሁሉ፣ ቅን የሆነውን ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ ደስ የሚያሰኘውን ነገር ሁሉ መልካም የሆነውን ነገር ሁሉ በጎነት ቢሆን ምስጋናም ቢሆን ይህን አስቡ ብሎ እንደሚያስተምረን አእምሯችንን በእነዚህ መልካም ነገሮች ላይ እንድናደርግ እርዳን። አቤቱ በሰላም እንድናድር እና ነገን በትክክል እንድንጠቀም ጥበብን ስጠን። አእምሯችንን እና ልባችንን በክርስቶስ ኢየሱስ ሰላም እንድትጠብቀው እንጸልያለን። ይህ ሰላም ከማንኛውም ጭንቀት፣ ምቀኝነት ወይም ትኩረት የሚያመጣውን ጫና ያስወግድልናል ከዘመናችን ካለው ጫጫታና ግርግር መካከል ጸጥ እንድንልና አንተ አምላክ እንደሆንክ እንድናውቅ መጀመሪያ መንግስትህንና ጽድቅህን እንድንፈልግ እርዳ ከጊዜያዊ ደስታዎች ይልቅ እውነተኛ ፍላጎቶቻችንን የምታሟላ አንተ እንደሆንክ እንድናምን አባታችን ሆይ በዚህ ምሽትም በዓለም ዙሪያ ያሉ አገልጋዮችህንና ህዝብህን ሁሉ በፊት እናቀርባለን የክርስቶስ ወንጌል ብርሃን እንዲበራ የጌታን ክብርና ምስል ማየት እንዲችሉ እናምናለን። አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ አንድ ሀያ ሁለት ላይ እንዳለ ተአምራዊ ስራ እንድትሰራና ወደ እውነት ብርሃን እንድትመልስ እንለምንሃለን። አባታችን ሆይ ጸሎታችንን ስለሰማህን እናመሰግንሃለን። ስለ ታላቅ ምህረትህና ልመናችንን ለመስማት ፈቃደኛ ስለሆን እናመሰግንሃለን። በሰላም እንድናድርና ለነገ እንድታደርሰን እንለምንሃለን። በክርስቶስ ያለንን ተስፋና አንተ ብቻ ልትሰጠን ስለምትችለው ሰላም እናመሰግንሃለን። ይህንን ሁሉ ጸሎት በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅና ቅዱስ ስም እናቀርባለን። አሜን።